ውድ ተመልካቾች እንደምንቆያችሁ፣ እንደውም እንደምትመለከቱት በክልላችን ካሉ ትልቁ የቱሪስት መዳረሻዎች አንዱ ዘቢሞላ ሀድራ ነው። ዛሬ እነሆ የዘቢሞላ ሀድራን የምናስቃኛችሁ ይሆናል። ከዚህ ባሻገር ቤቱ እንግዲህ ሰዎች ሀቅን ማውራት ስለሚያሳፍራቸው ቤቱም ሪፖርት እያደረግኙ ስለሆነ ሁላችሁም እየገባችሁ አምስት አምስት ጊዜ ኮፒ ሊንክ ማድረጋችሁ እንዳይረሳ። ከዛ ባሻገር የዘቢ ሞላ ሀድራ መንፈሳዊ እርካታ የሚሰጠው ትልቁ የክልላችን የቱሪስት መዳረሻ ከመሆኑ አንጻር ወደ ውስጥ እየገባን የምናይ ይሆናል። አብረን እንከታተል። ክልላችን ካሉ ትልቁና ዋነኛው የሆነው የዘቢሞላ ሀድራ የቱሪስት መዳረሻ ነው። ሀያኛው የቤርቤር ሰዎችን አስመልክቶ ማዕከላዊ ክልል አዘጋጅ መሆኗ ይታወቃል። ይህም በጣም ብዙ እንግዶች እየመጡ ስለሆነ መዳረሻው ማድረግ ያለባቸው ወልቂጤ ከተማ ዝቢሞላ ሀድራን መጎብኘት ማየት መቻል አለባችሁ። ምናልባት መጎብኘት ማየት የምትፈልጉ አካላቶች ካሉ ከታች በማስቀምጠው ስልክ መደወል ትችላላችሁ። ከዛ ባሻገር ሀድራም ማየቱ በጣም የመንፈስ እርካታ፣ በጣም ውብ ትልቅ ታሪክ ያላት ሀድራ ናትና ሁላችሁም እየመጣችሁ ይህንን ሀድራ እንድታዩ እጋብዛችኋለሁ። እንዲሁም ሌሎች ቦታዎችም ዞር ዞር እያለን እናሳያቸዋለን።

እንግዲህ እንደምትመለከቱት ይህ ስፍራ ከእምነት ተቋም አልፎ ለቱሪስት መስህብነት የተለያዩ ትልቅ ታሪክ ያላቸው ቦታዎች ናቸው። ከዚህ ሀድራ ውስጥ የወጡ ትላልቅ ዳእዎች፣ ኡለማዎች እንዳሉ ይታወቃሉ። በአሁኑ ሰዓት እንደ ሀገር አቀፍ የእስልምና ጉዳዮች ምክትል ፕሬዚዳንት ሼክ አብዱልከሪም ሼክ በረዲን የዚህ መፍለቂያ ናቸው። አንዱ ከዚህ የወጡ ናቸው እነሱም ስለዚህ እኒህ ሀድራ ከጸሎትና ከድዋ ትኖች ውጭ ብዙ የሚጎበኙባት ያሉ ትልቅ ቅርሶች ያሉባት የድሩ አባቶች ከጅማ አባ ጀፋር ጀምሮ ከእሳቸው ጋር የነበራቸው ግንኙነት ጥንታዊ የሚያሳዩ በጣም ብዙ ታሪክ ያላት ሀድራናት እና ሁላችሁም እየመጣችሁ እንድትጎበኙት በአክብሮት እንጠይቃለን። አሁንም አንዳንድ ነገሮችን እያሳየን እያየን ወደ እናንተው የምናስተላለፍ ይሆናል።

የሌጋ ዛፍ በ1907 በሸህ ስሩር የተተከለ ነው። የዛሬ 111 ዓመትን ያስቆጠረ ይሄ ትልቁ ዛፍ የዚህ የሀድራው ደረሶች ለምግብነትም ይጠቀሙታል። ይሄ የምትመለከቱት የሌጋ ዛፍ ፍሬው እንደ ወተት የሚታለብና ደረሶች ለምግብነት የሚጠቀሙት ዛፍ ነው። ከምግብነትም ባሻገር የአካባቢውን የአየር ሁኔታን ያስተካከለ አካባቢው መንፈሳዊ እርካታ እንዲሰጥ ካደረጉት አንዱ ከውበትን ባሻገር የአየር ንብረትን ለውጥ ያመጣ ትልቅ ዛፍ ነው። ይህ ዛፍ 111 ዓመት አስቆጥሯል ማለት ነው። እንግዲህ እስቲ ወደ ሚናራችን እየገባን ነው። በዚህ ሚናራ ወደ ላይ ይወጣል ተብሏል። እያየ ነው ነው እንግዲህ፣ በጣም የሚገርም ነው። እኔ እንደዚህ አይነት ነገር አይቼ አላቅም፣ ለመጀመሪያ ጊዜ ነው። እንግዲህ በጣም ደስ ይላል፣ ግን ያስፈራል። በጣም በጣም ነው ያስፈራው። እንግዲህ እስቲ እስከ መጨረሻ አብረን እናየዋለን። ወደ ላይ ዋ! የምር በጣም ነው የሚያምረው። በጣም ነው የሚያምረው። በጣም ነው የሚያስፈራው ደግሞ ውበቱ። እንደ ከፍታ እንዲህ ነው እንዴ! እኔ እኮ ከፍታ የመጀመሪያ የወጣሁት ዛሬ ነው። የምር ግን በጣም ከባድ ነው። በጣም ነው የሚያምረው። ተፈጥሮም ማየት እንዲከፍ ብሎ ነው እንጂ ቢያንስ እኮ ከሁለት ሺህ በላይ ጫማ ከፍታ ላይ ነው ያለ። ነው የምር በጣም ነው፣ ወደ ታች ስታይ ያምራልም ያስፈራልም። እና ለመጀመሪያ ጊዜ ነው። ከሚገርማችሁ ነገር በሊፍት ራሱ ወጥቼ አላውቅም፣ ዛሬ የወጣሁት ሊፍት ራሱ እንዲ እንትን አይልም፣ ብቻ በጣም ነው የምር ይለያል። ፕሊስ እባካችሁ ሁላችሁም አምስት አምስት ጊዜ ኮፒሊንክ ሼር እያረጋችሁ ለእናንተ የማንን ነገር የለም፣ ለእናንተ ለማሳየት የማንወጣ የማንወርድ የማንገባበት ጉድጓድ የለም። ሁላችሁም አምስት አምስት ጊዜ ኮፕሊንክ ሼር እያደረጋችሁ እንግዲህ እንወዳችኋለን፣ ተመልካቾች እንዳልኳችሁ በዘቢሞላ ሀድራ በትልቁ ዘቢሞላ ሀድራ ውስጥ የሸህፈቱ ዲን ቤተ መጽሐፍት ነው። ዛሬ ማሳያቸው ቤተ መጽሐፍት ውስጥ ትላልቅ መጽሐፍቶች፣ የታሪክ የእምነት ትላልቅ እንትኖች እዚህ ውስጥ ይገኛሉ። ከአዲስ አበባ ዩኒቨርሲቲ ትላልቅ ምሁራኖች ፕሮፌሰሮች እዚህ የመጡ ይህም ቤተ መጽሐፍትን ያያሉ ታሪክን ሲፈልጉ እዚህ የመጡ ያነባሉ ለእናንተም ዛሬ ለማስቀኘት የፈለግኩት ይህን የሸፈቱዲኝ ቤተ መጽሀፍት ነው እየገባን እናያለን ማለት ነው እኛ ስናቅ ቤተ መጽሀፍት ወይም ደግሞ ላይብረሪ ስናቅ ምናልባት በዩኒቨርሲቲ በትምህርት ተቋማቶች ሊሆኑ ይችላሉ ነገር ግን በእምነት ተቋም እንደዚህ አይነት ነገር የተለመደ ነገር አይደለም ነገር ግን በዚህ ቤተ መጽሀፍት ውስጥ የሌለ አይነት ከእምነት እስከ ትላልቅ ዓለማዊና እንትኖች በጣም ብዙ እንትኖች አሉና እስቲ እንግዲህ ሁላችሁም እያያችሁ ከዛ ባሻገር የአዲስ አበባ ፕሮፌሰሮች ከሆሳና ከዋቻማ ዩኒቨርሲቲ ከተለያዩ አካባቢ ትላልቅ ፕሮፌሰሮች እየመጡ የሚጎበኙት ታሪክን ሲፈልጉ እዚህ የመጡ ብዙ ታሪኮች የዚህም ማህበረሰብ ብቻ ሳይሆን የሌላም ማህበረሰብ ታሪክ እዚህ ውስጥ እንዳለ ይታወቃል። ስለዚህ ትላልቅ ፕሮፌሰሮች እየመጡ ይህን ቤተ መጽሐፍትን ይጎበኛሉ፣ ያነባሉ። ፋሚሊዎቹ የተከታተላችሁት ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኳችሁ ሁላችሁም ቤቱን ፎሎ እያደረጋችሁ ፋሚሊ እንድትሆኑ በአክብሮት ጠይቃለሁ። መልካም ጊዜ ነውላችሁ።